የአሚኮ ደሴ የሚዲያ ኮምፕሌክስ ግንባታ አፈጻጸም ተሞክሮ ለሌሎች ፕሮጀክቶች ማስፋት እንደሚገባ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ገለጹም። ቋሚ ኮሚቴ አባላቱ አሚኮ በደሴ ከተማ እያስገነባ የሚገኘውን ባለ 14 ወለል የሚዲያ ኮምፕሌክስ ጎብኝተዋል። ፊኒክስ ሀይለውም አሚኮ በደሴ ከተማ እያስገነባ የሚገኘውን ባለ 14 ወለል የሚዲያ ኮምፕሌክስ የአማራ ክልል ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ቋሚ ኮሚቴዎች የአማራ ክልል ምክር ቤት የሰው ሀብት አስተዳደር እና ቱሪዝም ጉዳዮች ቋሚ ኮሚቴዎች የአማራ ክልል ፕላንና ልማት ቢሮ ምክትል ቢሮ ኃላፊ እና ሌሎችም የሚመለከታቸው አካላት ተመልክተውታል። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደር እና ቁጥጥር ቋሚ ኮሚቴ ሰብሳቢ እመቤት ከበደ እና የአማራ ክልል ምክር ቤት የሰው ሀብት አስተዳደር እና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አበራ ፋንታሁን የአሚኮ ደሴ የሚዲያ ኮምፕሌክስ ግንባታ ሂደት ለሌሎች ፕሮጀክቶች ምሳሌ መሆን የሚችል በመሆኑ ምክር ቤቱ አስፈላጊውን ድጋፍና ክትትል አጠናክሮ ይቀጥላል ብለዋል። ችግሮችን ተሻግሮ የሚሄድን ሁኔታ በዚህ ፕሮጀክት ለሌሎች ፕሮጀክት ምሳሌ አድርገን የምናነሳው ነው። እንደ ቋሚ ኮሚቴም ሌሎች ተቋማትን ስንገመግም ምሳሌ አድርገን ሞዴል አድርገን የምናነሳው የአሚኮ የደሴን ፕሮጀክት ነውና አካሄዱ መልካም የሚባል አካሄድ እየተከተለ ያለ ፕሮጀክት ነው። በሚገርም ሁኔታ የግንባታ ሂደቱ እየሄደና ያለው ይሄ ለአንዱ የሚዲያ ተደራሽነት ትልቅ አስተዋጽኦ አለው። የማህበረሰባችንም አሁን በቅርበት በሚዲያው መረጃዎችን ለማግኘት ዘመናዊ ቴክኖሎጂዎችን ጭምር ተጠቃሚ ለማድረግ ትልቅ አስተዋጽኦ ስላለው በዛ ደረጃ ላይ ከምጠብቀው በላይ ግንባታው እየሄደ ስለሆነ ይህንን እንዲፋጠን ነው የምፈልገውኛል። የአማራ ክልል ፕላንና ልማት ቢሮ ምክትል ቢሮ ኃላፊ ጥላሁን ወርቅነህ ፕሮጀክቱ የሚዲያ ተደራሽነትን በማረጋገጥ የሚኖረው ፋይዳ የጎላ ስለመሆኑ ተናግረዋል። እንግዲህ ይሄ ፕሮጀክት ለዚህ አካባቢ የሚዲያ ተደራሽነትን በማረጋገጥ በኩል በጣም ትልቅ ፋይዳ ያለው ነው። እስከ አፋርና ሌሎች ክልሎችም ጭምር የሚጠቀሙበት ስለሆነ የሕዝብ ለህዝብ ትስስርንም የበለጠም ያጠናክር ነው። ይሄ በጣም በክልላችን ሞዴል የሚሆንና ለሌሎች ፕሮጀክቶችን በእኛ በኩልም የምናሰፋውና የበለጠ ተጠናክሮ ልምዱ እንዲወሰድ የምናደርገው ይሆናል ማለት ነው። የአሚኮ ምክትል ስራ አስፈጻሚ ህሊና መብራቱ ግንባታው ሲጠናቀቅ ለማህበረሰቡ ተደራሽና ብዝሀነትን ማስተናገድ የሚያስችል ትልቅ የሚዲያ ተቋም መሆን እንደሚችል ገልጸዋል። በቀጣዮቹ አንድ አመት ከሶስት ወር ያህል በዚሁ ፍጥነት እየተሰራ የሚቀጥል ከሆነ ያው ከውጤት እንደርሳለን። ለህዝባችን ተደራሽ ለመሆን የቋንቋ ብዝሀነትን ጠብቆ ስራዎችን ለመስራት በድምር ውጤቱ ደግሞ እንዳነሳሁት ሀገራዊ አንድነትን ለማምጣት ትልቅ የሚዲያ ስራ የሚሰራበት ቦታ ይሆናል ብዬ አስባለው እና ስራው በጣም አስደሳች የሆነ ነው ብዬ ነው መግለጽ የምንፈልገው። የአሚኮ የሚዲያ ኮምፕሌክስ ግንባታ 44 በመቶ መድረሱ የተገለጸ ሲሆን በታቀደው ጊዜ ለማጠናቀቅም እየተሰራ ስለመሆኑም ተመላክቷል።